ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነርቭ ህመምናም መጎዳት ምንነቱን፣ የሚከሰትበትን በርካታ መንስኤዎቹን፣ የነርቭ ህመም ሲከሰት የሚታዩ ዋናዋና ማስጠንቀቂያ ምልክቶቹን፣ መፍትሄዎቹን እናም መቼ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 በመባል ይታወቃል። የነርቭ ስርዓት በመጎዳቱ በመቁሰሉ ወይም ተግባሩ በመስተጓጎሉ የሚመጣ የህመም አይነት ነው። ከቲሹ ጉዳት የሚመጣው ኖሲሴፕቲቭ ህመም በተቃራኒ የነርቭ ህመም የነርቭ ስርዓቱ የህመም ምልክቶችን በሚሰራበት መንገድ ላይ ባሉ ያልተለመዱ ሁኔታዎች ምክንያት የሚመጣ ነው። ይህ እንደ ማቃጠል፣ መንዘር ሹል ወይም ደግሞ የሚወጋ ህመምና ለተለያዩ ማነቃቂያዎች ከፍተኛ ስሜታዊነት የመሳሰሉ ስሜቶችን ሊያስከትልም ይችላል። በሰውነት ውስጥ በማንኛውም ቦታ ሊከሰት የሚችል ሲሆን ስር የሰደደ ወይም ደግሞ አስከፊም ሊሆን ይችላል። የነርቭ ህመም ወይም ደግሞ ኒውሮፓቲክ ህመም ቀላል ወይም ደግሞ ከባድ ሊሆን ይችላል። ሊመጣና ሊሄድ ይችላል፣ ወይም ደግሞ ዘላቂም ሊሆን ይችላል። እንደ የስኳር በሽታ ሽንግልስ፣ እናም ማዕከላዊ የነርቭ ስርዓት መዛባት ያሉ በሽታዎች ሊያስከትሉት ይችላሉ። የኒውሮፓቲክ ህመም ያለባቸው ሰዎች መድኃኒቶችን፣ የአካል ቴራፒን፣ የስነ ልቦና ምክር እናም ቀዶ ጥገናን ጨምሮ የተለያዩ የህክምናዎች ጥብረትን ሊፈልጉ ይችላሉ። የነርቭ ህመም የነርቭ ስርዓታችን ሲበላሽ ወይም ደግሞ ሲጎዳ ሊከሰት የሚችል ህመም ነው። ከፐሪፈራል ነርቮች ከአከርካሪ አጥንትናም አእምሮን ጨምሮ ከማንኛውም የነርቭ ስርዓት ደረጃዎች ህመም ሊሰማችሁ ይችላል። ማዕከላዊው የነርቭ ስርዓታችን የአከርካሪ አጥንታችንን እናም አንጎላችንን ያካትታል። ፐሪፈራል ነርቮች ደግሞ የአካል ክፍሎችን እንደ ክንዶች፣ እግሮችን፣ ጣቶችናም የእግር ጣቶች ባሉ ቦታዎች ላይ በሰውነታችን ውስጥ የሚሰራጩ ህመሞች ናቸው ማለት ነው። ስለዚህ ብዙ ጊዜ የፐሪፈራል ነርቭ ህመም በጣም ይከሰታል። የተጎዱ የነርቭ ክሮች በሰውነታችን ውስጥ ላሉ የህመም ማዕከላት የተሳሳቱ ምልክቶችን በመላክ የኒውሮፓቲክ ህመም ወይም ደግሞ የነርቭ ህመምን ያስከትላሉ። የነርቭ ተግባር በነርቭ ጉዳት ቦታ እናም በማዕከላዊው የነርቭ ስርዓት ውስጥ ባሉ ቦታዎች ሊለወጥ ይችላል። ኒውሮፓቲ የአንድ ወይም ደግሞ ከዚያ በላይ ነርቮች ተግባር መስተጓጉል ወይም ደግሞ ለውጥ ነው። ከ30 ፐርሰንት በላይ የሚሆኑት የኒውሮፓቲ ወይም ደግሞ የነርቭ ችግሮች በስኳር በሽታ ምክንያት ይከሰታሉ። ነገር ግን በመቶዎች የሚቆጠሩ ሌሎች በሽታዎች እንደ ሽንግልስ፣ ኤችአይቪ ኤድስ እናም የአልኮል አጠቃቀም ችግር የነርቭ ህመምን ሊያስከትሉ ይችላሉ። የነርቭ ጉዳት ወይም ደግሞ ኒውሮፓቲ ማለት የነርቮች መበላሸት ማለት ሲሆን ይህም የተዳከመ ተግባርን ያስከትላል። ነርቮች እንደ አካላዊ ጉዳት፣ የህመም ሂደቶች ወይም ደግሞ ለመርዛማ ንጥረ ነገሮች መጋለጥ ባሉ የተለያዩ መንገዶችም ሊጎዱ ይችላሉ። እንደ ጉዳቱ መጠን እናም አይነት የስሜት ህዋሳትን ወይም ደግሞ ራስን በራስ የማስተዳደር ተግባራትን ሊጎዳም ይችላል ማለት ነው። ስለዚህ የነርቭ ህመምናም ጉዳት መንስኤዎቹ ምንድን ናቸው? የሚለውን በዝርዝር ነግራችኋለሁ። የነርቭ ህመምናም ጉዳት በጣም ከብዙ ምክንያቶች ሊመጣብን ይችላል። እነዚህም አንደኛና የመጀመሪያው የስኳር በሽታ ነው። የስኳር ህመም ኒውሮፓቲ የስኳር በሽታ የተለመደ ውስብስብ ችግር ሲሆን ከፍተኛ የደም ስኳር መጠን በተለይም በእግሮችናም በውስጥ እግር ላይ የነርቭ ጉዳትን ሊያስከትል ይችላል። ሁለተኛ ከአካላዊ ጉዳት ነው። ፊዚካል ኢንጁሪ የምንለው የአሰቃቂ ጉዳቶች እንደ ስብራት፣ አደጋዎች ወይም ደግሞ የስፖርት ጉዳቶች ያሉ ነርቮችን በቀጥታ ሊጎዱ ወይም ደግሞ ሊጫኗቸው ይችላሉ። ይህም ህመምናም የነርቭ ተግባርን ማጣትን ያስከትላል። ሶስተኛ ኢንፌክሽን ነው። እንደ ሽንግልስ ሄርፐስ ዞስተር ያሉ አንዳንድ ኢንፌክሽኖች በተጎዱት ነርቮች ላይ በሚፈጠር እብጠት ምክንያት የነርቭ ህመምን ሊያስከትሉ ይችላሉ። ሌሎች ኢንፌክሽኖች እንደ ላይን በሽታ ኤችአይቪ ኤድስ ወይም ደግሞ ሄፓታይተስ ያሉ ነርቭ ተግባርን ሊጎዱ ይችላሉ። አራተኛ ደግሞ የምግብ እጥረት ካለ ነው። በአስፈላጊ ቪታሚኖች በተለይም በቫይታሚን ቢትዌልቭ ቫይታሚን ቢዋን ወይም ደግሞ ቲያሚን እናም ቫይታሚን ቢሲክስ እጥረት ምክንያት የፐሪፈራል የነርቭ ችግሮች ሊከሰቱ ይችላሉ። አምስተኛ ደግሞ ራስን በራስ የሚከላከሉ በሽታዎች አማካኝነት ነው። አውቶ ኢሚዩን ዲዚዝ በምንለው እንደ ሉፐስ፣ መልቲፕል ስክሌሮሲስ እናም ሩማቶይድ አርትራይተስ ያሉ ሁኔታዎች የሰውነት በሽታ የመከላከል ስርዓት የነርቭ ሴሎችን እንዲያጠቃ በማድረግ ጉዳትናም ህመምን ያስከትላሉ። በቀላሉ ለማስረዳት አውቶ ኢሚዩን ዲዚዝ ወይም ደግሞ ራስን በራስ የሚከላከሉ በሽታዎች ማለት የሰውነታችን በሽታ የመከላከል ስርዓት ወይም ደግሞ ኢሚዩን ሲስተማችን በተለምዶ ከውጭ የሚመጡ በሽታ አምጪ ተህዋሲያንን እንደ ባክቴሪያ፣ ቫይረስ ያሉትን በመከላከል ሰውነታችንን ይጠብቃል። ነገር ግን አንዳንድ ጊዜ ይህ ስርዓት በራሱ ላይ በመዞር ጤናማ የሰውነት ክፍሎችን ማጥቃት ሲጀምር የሚፈጠሩ በሽታዎች ራስን በራስ የመከላከል በሽታዎች ወይም ደግሞ አውቶ ኢሚዩን ዲዚዝ ይባላሉ። የበሽታ የመከላከል ስርዓታችን በስህተት የራሱን ሴሎች እንደ ባዕድ ነገር በመቁጠር እነሱን ለማጥፋት ይሞክራል። ይህ ደግሞ በተለያዩ የሰውነት ክፍሎች ላይ እብጠት ወይም ደግሞ ኢንፍላሜሽንና ጉዳትን ያስከትላል ማለት ነው። አውቶ ኢሚዩን ዲዚዝ ማለት ይህ ነው። ስድስተኛው ምክንያት ደግሞ ኬሞ ቴራፒ ነው። አንዳንድ የካንሰር ህክምናዎች በተለይም ኒውሮ ቶክሲክ ኬሞቴራፒክ ወኪሎች እንደ የጎንዮሽ ጉዳት ፐሪፈራል የነርቭ ችግሮችን ሊያስከትሉ ይችላሉ። ሰባተኛ ደግሞ መርዞች ናቸው። ከባድ ብረቶች እንደ እርሳስ ወይም ደግሞ ሜርኩሪ ያሉ ወይም መርዛማ ንጥረ ነገሮች እንደ አንዳንድ ኢንዱስትሪ ኬሚካሎች ያሉ ጋር የምትጋለጡ ከሆነ ነርቮቻችሁን ሊጎዳ ይችላል። ስምንተኛ ደግሞ አልኮሊዝም ነው። ስር የሰደደ የአልኮል ሱሰኝነት የምግብ እጥረት፣ እናም ቀጥተኛ የነርቭ መርዛማ ተጽዕኖችን ሊያስከትል ይችላል። ይህም ለነርቭ ጉዳት አስተዋጽኦን ያደርጋል ማለት ነው። ዘጠነኛ ደግሞ የዲስክ መንሸራተት ነው። የተንሸራተተ ወይም ደግሞ የተሰነጠቀ ዲስክ የአከርካሪ ነርቮችን በመጫን በተጎዱት አካባቢዎች ህመም፣ ድክመት ወይም ደግሞ የስሜት ማጣትን ያስከትላል። አስረኛ ራዲኮሎፓቲ የምንለው ነው። ይህ ሁኔታ በአከርካሪው ውስጥ ያለው የነርቭ ስር ሲበሳጭ ወይም ደግሞ ሲጨመቅ አብዛኛውን ጊዜ በተሰነጠቀ ዲስክ ወይም ደግሞ በአጥንት እድገት ምክንያት የሚከሰት ነው። አስራ አንደኛ ደግሞ በስትሮክ አማካኝነት ነው። ስትሮክ የነርቭ ተግባርን በተለያዩ መንገዶች በማስተጓጎል ህመምናም የስሜት ህዋሳት ጉድለቶችን ያስከትላል። አስራ ሁለተኛ ደግሞ ሌሎች የጤና ሁኔታዎች ናቸው። እንደ ሃይፖታይሮይድዝም፣ የኩላሪት በሽታ እናም በነርቮች ላይ ከፍተኛ ጫናን የሚያስከትሉ እንደ ካርፓልቱነስ ሲንድረም ያሉ ሁኔታዎችም አስተዋጽኦ ሊያደርጉ ይችላሉ። አስራ ሶስተኛ ደግሞ የዘረመል ችግሮች ናቸው። እንደ ቻርኮት ማሪቱዝ በሽታ ያሉ አንዳንድ በዘር የሚተላለፉ ሁኔታዎች ስር የሰደደ የነርቭ ችግርን ሊያስከትሉ ይችላሉ። አስራ አራተኛ ደግሞ ኢዲዮፓቲክ የምንለው ነው። በብዙ አጋጣሚዎች የነርቭ ህመም ትክክለኛ መንስኤ ሊታወቅ አይችልም። ይህ ደግሞ ኢዲዮፓቲክ ኒውሮፓቲ ይባላል ማለት ነው። በአጠቃላይ የነርቭ ህመም በስር የሰደደ ተፈጥሮ እናም በአስተዳደሩ ላይ በሚፈጥረው ተግዳሮቶች ምክንያት የኑሮ ጥራታችንን በእጅጉ ሊጎዳ ይችላል። ውጤታማ ህክምና ለማግኘት የነርቭ ህመም መሠረታዊ መንስኤውን መለየት አስፈላጊ ነው። ዘዴዎቹ መድኃኒቶችን እንደ የህመም ማስታገሻዎችን እናም ጸረ ጭንቀት መድኃኒቶችን፣ የአካል ቴራፒ፣ የአኗኗር ዘይቤ ለውጦች እናም በአንዳንድ አጋጣሚዎች የቀዶ ጥገና ጣልቃ ገብነቶችም ሊያካትት ይችላል። ትክክለኛ ምርመራ ለማግኘት የጤና ባለሙያዎችን ማማከር በጣም አስፈላጊ ነው ማለት ነው። ታዲያ የነርቭ ህመምናም ጉዳት ሊከሰት ሲል የሚታዩ የመጀመሪያ ማስጠንቀቂያ ምልክቶችን አሁን ነግራችኋለሁኝ። የነርቭ ህመም ሊከሰት ሲል ቀደም ብሎ ምርመራ ማድረግና መቆጣጠር በጣም አስፈላጊ ነው፣ ምክንያቱም የነርቭ ጉዳት ካልታከመ ከጊዜ ወደ ጊዜ እየባሰ ሊሄድ ይችላል። ለዚህ ደግሞ ምልክቶቹን ማወቅ ያስፈልጋል። የነርቭ ህመምናም ጉዳት የማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ ምንም ግልጽ ምክንያት ሳይኖር የሚከሰት ህመም ነው። ድንገተኛ የሆነ ህመም ይከሰታል። ይህ ማቃጠል መውጋት፣ ወይም ደግሞ የኤሌክትሪክ ንዝረት መሰል መንዘር መደንዘዝ፣ ወይም ደግሞ የፒን ወይም የመርፌ ያክል የሚወጋ ስሜትን ሊያካትትባችሁ ይችላል። ሁለተኛ፣ የመደንዘዝ ስሜት ወይም ደግሞ ፓርስቴዥያ የምንለው ነው። እንደ ፒን ወይም ደግሞ መርፌ ውጋት ተብሎ የሚገለጽ የመደንዘዝ ስሜት ከነርቭ ጉዳት የመጀመሪያ ምልክቶች ውስጥ አንዱ ሊሆን ይችላል። ይህ ስሜት በእጆች በእግሮች በክንዶች ወይም ደግሞ በውስጥ እግር ላይም ሊከሰት ይችላል። እናም ብዙውን ጊዜ የነርቭ መጨናነቅ ወይም ደግሞ የነርቭ ጉዳት ውጤት ነው። ብዙውን ጊዜ ጊዜያዊ ነው፣ ነገር ግን እንደ የስኳር በሽታ ወይም ደግሞ የዲስክ መንሸራተት ያሉ መሠረታዊ ችግሮች ካልተስተካከሉ ዘላቂ ሊሆን ይችላል። ሶስተኛ ደግሞ የማቃጠል ስሜት ነው። ታካሚዎች ቆዳቸው ላይ ትኩስ ነገር እንደነካው የሚሰማቸው የማቃጠል ህመም ሊሰማቸው ይችላል። ይህ የነርቭ መቆጣት ወይም ደግሞ ጉዳት አመላካሽ ሊሆን ይችላል። እንደ የስኳር በሽታ ኒውሮፓት ያሉ ሁኔታዎች በተጎዱት አካባቢዎች የማቃጠል ስሜትን ይፈጥራሉ። እድገትንና ተጨማሪ የስሜት ማጣትን ለመከላከል ውጤታማ አያያዝ አስፈላጊ ነው። አራተኛ ደግሞ ለትንሽ ንክኪ ከፍተኛ ስሜታዊነት መኖር ወይም ደግሞ አሎዲኒያ ይከሰታል። አሎዲኒያ በተለምዶ ህመም የማያስከትሉ ማነቃቂያዎች እንደ በቀላል ንክኪ ህመም የመሰማት ልምድ ነው። ይህ ከፍተኛ ስሜታዊነት የዕለት ዕለት እንቅስቃሴዎችን በእጅጉ ሊጎዳ ይችላል። ይህንን ምልክት ቀደም ብሎ መለየት በጣም አስፈላጊ ነው፣ ምክንያቱም ጣልቃ ገብነት የሚፈልግ የነርቭ ስርዓት ለውጥን ሊያመለክት ይችላል። አምስተኛ ደግሞ የማስተባበር ወይም ደግሞ ሚዛንን ማጣት ነው። የነርቭ ጉዳት ፕሮፕሪዮሴፕሽንን የሰውነት በህዋስ ላይ ያለውን አቀማመጥ ስሜት በመጉዳት የማስተባበር ችግርን ሊያስከትል ይችላል። ይህ አንድ ሰው በተደጋጋሚ ሲደናቀፍ ወይም ደግሞ ጥሩ የሞተር እክሎችን የሚጠይቁ ተግባራትን ሲያከናውን ችግር ሲያጋጥመው ይታያል። እንደነዚህ ያሉ ምልክቶች በተለይም እንደ ፐሪፈራል ነርቭ ችግር ባሉ ሁኔታዎች ላይ ከፍተኛ የነርቭ ጉዳት አመላካች ሊሆኑ ይችላሉ። ስድስተኛ ደግሞ የጡንቻ ድክመት ነው። የነርቭ ጉዳት በተጎዱት ነርቮች በሚያገለግሉ አካባቢዎች የጡንቻ ድክመትን ሊያስከትል ይችላል። ታካሚዎች ነገሮችን ማንሳት፣ ደረጃዎችን መውጣት ወይም ደግሞ የዕለት ተዕለት ተግባራትን ማከናወን ከባድ እንደሆነም ሊገነዘቡ ይችላሉ። የጡንቻ ድክመት በቁም ነገር መታየት አለበት፤ ምክንያቱም እንደ ኒውሮፓቲ ወይም ደግሞ ራዲኮሎፓቲ ያሉ መሰረታዊ ሁኔታዎችን ሊያመለክት ይችላል ይህም በፍጥነት ካልታከመ ሊባባስ ይችላል። ሰባተኛ ደግሞ የመደንዘዝ ስሜት ነው። የመደንዘዝ ስሜት ወይም ደግሞ በአንድ የሰውነት ክፍል ውስጥ ሙሉ በሙሉ የስሜት ማጣት የነርቭ ጉዳት የመጀመሪያ ምልክት ሊሆን ይችላል። ይህ ብዙውን ጊዜ እጆችና እግሮች ውስጥ ይሰማቸዋል። የማያቋርጥ የመደንዘዝ ስሜት ጥልቅ ግምገማ ያስፈልገዋል። ምክንያቱም በተለይም እንደ የስኳር በሽታ ወይም ደግሞ መልቲፕል እስክለሮሲስ ባሉ ሁኔታዎች ላይ ተራማጅ የነርቭ ጉዳትን ሊያመለክት ይችላል። ስምንተኛ ደግሞ የሚወጋ ወይም ደግሞ የሚቆርጥ ህመም ነው። የሚወጋ ወይም ደግሞ የሚቆርጥ ህመም የኒውሮፓቲክ ህመም ዋና ምልክቶች ናቸው፣ እናም ብዙውን ጊዜ በድንገት ይከሰታሉ። ይህ አይነቱ ህመም በጣም የሚያሰቃይ ሊሆን ይችላል፣ እናም በእንቅስቃሴ ወይም በድንገት ሊነሳ ይችላል። እነዚህን ክፍሎች ቀደም ብሎ መለየት እንደ ሳያቲክ ወይም ደግሞ የስኳር በሽታ ኒውሮፓቲ ያሉ ሁኔታዎችን ለመመርመር ይረዳል። ዘጠነኛ ደግሞ የሙቀት ስሜታዊነት ነው። የነርቭ ጉዳት ያለባቸው ግለሰቦች ለሙቀት ለውጦች ያልተለመደ ስሜታዊነት ሊሰማቸው ይችላል። ከአካባቢያዊ ሁኔታዎች ጋር የማይጣጣም የሰውነት ክፍል ውስጥ ከፍተኛ ሙቀት ወይም ደግሞ ቅዝቃዜም ሊሰማቸው ይችላል። ይህ ምልክት ብዙውን ጊዜ የራስን በራስ የማስተዳደር ነርቭ ተሳትፎን ያሳያል እናም የስኳር በሽታ ኒውሮፓቲ ወይም ደግሞ ሌሎች ስልታዊ የሆኑ በሽታዎች ምልክት ሊሆን ይችላል። አስረኛ ደግሞ የቆዳ ቀለም ወይም ደግሞ ይዘት ለውጥ ነው የነርቭ ጉዳት የደም ፍሰትንና የላብ ምርትን የሚቆጣጠሩትን ራስን በራስ የማስተዳደር ነርቮችን በመጉዳት የቆዳ መልክ ለውጥን ሊያስከትል ይችላል የተጎዱት አካባቢዎች ቀለም የተቀየረ የሚያብረቀርቅ ወይም ደግሞ ደረቅ ሊመስሉ ይችላሉ እነዚህ ለውጦች የስኳር በሽታ ኒውሮፓቲ ወይም ደግሞ ሌሎች የፐሪፈራል የደም ቧንቧ ጉዳዮችን ሊያመለክቱ ይችላሉ ይህም ክትትል ሊደረግ የሚችል አልቃ ገብነት ያስፈልገዋል። አስራ አንደኛ ደግሞ በእንቅስቃሴ ወቅት ህመም መጨመር ነው። አንዳንድ ሰዎች ህመማቸው በተወሰኑ እንቅስቃሴዎች እየጠነከረ ሲሄድ ተግባራትን ማከናወን ወይም ደግሞ በአካባቢያዊ እንቅስቃሴዎች ላይ መሳተፍ ከባድ እንደሆነም ሊገነዘቡ ይችላሉ ይህ ምልክት ነርቮች በተወሰኑ እንቅስቃሴዎች ጊዜ እየጨመቁ ወይም ደግሞ እየተበሳጩ መሆናቸውን ይህ ምልክት ነርቮች በተወሰኑ እንቅስቃሴዎች ጊዜ እየተጨመቁ ወይም ደግሞ እየተበሳጩ መሆናቸውን ሊያመለክት ይችላል። ይህም እንደ ዲስክ መንሸራተት ወይም ደግሞ ራዲኮሎፓቲ ያሉ ሁኔታዎችን ሊያመለክት ይችላል ማለት ነው። ስለዚህ እነዚህን የነርቭ ህመምና ጉዳት ቀደምት ምልክቶች ማወቅ ለፈጣን ምርመራ እና ህክምና በጣም አስፈላጊ ነው። እናንተ ወይም ደግሞ የምታውቁት ሰው ከነዚህ ምልክቶች ውስጥ አንዳቸውንም ካጋጠማችሁ የጤና ባለሙያን ማማከር አስፈላጊ ነው። ቀደም ብሎ መለየት ተጨማሪ የነርቭ ጉዳትን ለመከላከልናም ስር የሰደደ የህመም ችግሮችን ለማስታገስ ይረዳል። ይህም የተሻለ የኑሮ ጥራት እንዲኖር ያደርጋል ማለት ነው። ታዲያ የነርቭ ህመም እናም ጉዳትን ለመከላከል የሚረዱ ዘዴዎችን እነግራችኋለሁኝ። የነርቭ ህመም እናም ጉዳትን መከላከል ጤናማ የአኗኗር ዘይቤ ልምዶችን እናም ነባር የጤና ሁኔታዎችን ግንዛቤን የሚያካትት ነው። የነርቭ ህመምናም ጉዳትን ለመከላከል አንደኛ ጤናማ የአኗኗር ዘይቤን መጠበቅ አለባችሁ። የተመጣጠነ አመጋገብን መመገብ ያስፈልጋል። በፍራፍሬ፣ በአትክልቶች፣ በሙሉ እህሎች፣ በስስ ፕሮቲኖችናም በጤናማ ቅባቶች የበለጸገ የተመጣጠነ ምግብን ተመገቡ። እንደ ቢቪታሚኖች እናም አንቲኦክሲዳንቶች ያሉ ንጥረ ነገሮች የነርቭ ጤናን ሊደግፉም ይችላሉ። እንዲሁም በቂ ውሃን ጠጡ። ሰውነታችሁን በቂ ውሃ በማጠጣት አቆዩት። ምክንያቱም ድርቀት ከነርቭ ጋር የተያያዙ ምልክቶችን ሊያስከትል ይችላል። በተጨማሪም መደበኛ የአካል ብቃት እንቅስቃሴን ማድረግ አለብን። የደም ዝውውርን ለማሻሻል እና ጤናማ ክብደትን ለመጠበቅ በመደበኛ የአካል ብቃት እንቅስቃሴ ላይ ተሳተፉ። እንደ መራመድ፣ መዋኘት ወይም ደግሞ ብስክሌት መንዳት ያሉ ዝቅተኛ ተጽዕኖ ያላቸው ልምዶች በጣም ጠቃሚ ናቸው። ሁለተኛ ደግሞ የጤና ሁኔታዎችን መቆጣጠር ነው። የስኳር በሽታን መቆጣጠር ያስፈልጋል። የስኳር በሽታ ካለባችሁ የስኳር በሽታ የነርቭ ችግርን ለመከላከል የደማችሁን የስኳር መጠን በደንብ ተቆጣጠሩ። መደበኛ የጤና ምርመራዎችን አድርጉ። እንደ ከፍተኛ የደም ግፊት፣ ከፍተኛ ኮሌስትሮል ወይም ደግሞ የቫይታሚን እጥረት ያሉ የነርቭ ጉዳትን ሊያስከትሉ የሚችሉ ሁኔታዎችን ለመቆጣጠር መደበኛ የጤና ምርመራዎችን አድርጉ። ሶስተኛ ትክክለኛ አቀማመጥን መቀመጥ ነው። ከባድ ነገሮችን ስታነሱ ወይም ደግሞ ተደጋጋሚ ስራዎችን ስትሰሩ የነርቭ መጨናነቅ ጉዳቶችን ለማስወገድ ትክክለኛውን አቀማመጥ ተቀመጡ። አራተኛ ደግሞ በነርቮች ላይ ለረጅም ጊዜ የሚቆይ ጫናን ማስወገድ ነው። በአንድ ቦታ ላይ ለረጅም ጊዜ ከመቀመጥ ወይም ደግሞ ከመቆም ተቆጠቡ። በነርቮች ላይ ያለውን ጫና ለማስታገስ አቀማመጦችን በተደጋጋሚ መቀየር ነው። እንዲሁም ምቹ ጫማዎችን ማድረግ ነው። በግራችሁ ላይ ያለውን ነርቮች ጫናን ለመቀነስ በቂ ድጋፍና ምቾትን የሚሰጡ ጫማዎችን ማድረግ ያስፈልጋል። አምስተኛ ደግሞ አልኮልን መገደብናም መርዞችን ማስወገድ ነው። ከመጠን በላይ መጠጣት የነርቭ ጉዳትን ሊያስከትል ስለሚችል የአልኮል መጠጣችሁን ገድቡ። ነርቮችን ሊጎዱ ከሚችሉ ከባድ ብረቶችናም ኬሚካሎች መጋለጥን መቀነስ አለባችሁ። ስድስተኛ ደግሞ ውጥረትን መቆጣጠር ነው። የህመም ሁኔታዎችን ሊያባብስ የሚችለውን ጭንቀትን ለመቆጣጠር እንደ ማሰላሰል፣ ዮጋ ወይም ደግሞ የአእምሮ ንቃት ያሉ ዘዴዎችን ተጠቀሙ። ለአጠቃላይ ጤና እናም ለነርቭ ጥገና አስፈላጊ የሆነውን በቂ የማገገሚያ እንቅልፍ ማግኘታችሁንም አረጋግጡ። በቂ እንቅልፍ መተኛት አለባችሁ። ሰባተኛ ደግሞ ምልክቶችን ማወቅ ነው። እንደ መደንዘዝ፣ መንዘር ወይም ደግሞ ድክመት ያሉ የነርቭ ህመም ወይም የተግባር ችግር ምልክቶችን ትኩረት ስጡ። ቀደም ብሎ ምርመራ እና ህክምና ማድረግ ተጨማሪ ጉዳትን ሊከላከል ይችላል። የማያቋርጥ የነርቭ ህመም ካጋጠማችሁ ወይም ደግሞ ለነርቭ ጉዳት የሚያጋልጥ ምክንያቶች ካለባችሁ የጤና ባለሙያዎችን አማክሩ። ስምንተኛ ደግሞ ተጨማሪ ምግብ ወይም ደግሞ ሰፕልመንት ነው። የአመጋገብ እጥረት ሊኖርብኝ ይችላል ብላችሁ ከጠረጠራችሁ እንደ ቢቪታሚኖች፣ ቪታሚኖች ወይም ደግሞ ኦሜጋ ስሪ ፋቲ አሲዶች ያሉ ተጨማሪ ምግቦች ጠቃሚ ሊሆኑ ይችሉ እንደሆነም ዶክተራችሁን ማማከር ያስፈልጋል ማለት ነው። በአጠቃላይ ሁሉም የነርቭ ህመምና ጉዳቶችን ልትከላከሉት ባትችሉም፣ እነዚህ መፍትሄዎች ከነርቭ ጋር የተያዙ ችግሮች የመከሰት እድልን በእጅጉ ሊቀንሱ ይችላሉ። እንደ መደንዘዝ መንዘር፣ የጡንቻ ድክመት፣ ቁጥጥር ያልተደረገበት የጡንቻ መንቀጥቀጥና የያዛችሁትን ነገሮች በተደጋጋሚ መጣል ያሉ ምልክቶች ከገጠማችሁ በአፋጣኝ ህክምና ማድረግ ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይሌኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። በቀጣይ ቪዲዮ ደግሞ የነርቭ ጉዳትንና ህመምን ለመቀልበስ ወይም ደግሞ ለማከም የሚረዱ ምግቦችና ቫይታሚኖችን በስፋት ቪዲዮ የምሰራላችሁ ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።